የዳጣ እናት እውነተኛ እናቷ ሰላም ሆና ተገኘች። አሁን ለዳጣ ሰላም ሁሉንም ነገር ነገረቻት። እንዴት ሆና ልጇን ጥላት እንደነበረም ስትነግራት ዳጣ የመጨረሻ ተገረመች። አሁን ዳጣ በሰዓቱ እጅግ ከፍቷት ባለ ሰዓት በጣም በሚያሳዝን ሁኔታ ልቧ ተሰብሯ ነበረ። እናትየዋ ማርታ እያሰቃየቻትን ነበር። ይህን ያየችው ሰላም አላስችላት ሲላት አሁን ዛሬ እንግዲህ ቁጭ አድርጋ ለዳጣ ሁሉንም ነገር ነገረቻት። ግን አሁንም ቢሆን እኔ እናትሽ እንደሆንኩኝ ማንም ሰው እንዳውቅ አልፈልግም። ይሄ በምስጢር ይሁንና እውነተኛ ሐቄን ልጄ መሆንሽን አንድ ቀን ይወጣል። ስለዚህ እኔ በሰራተኝነት እያገለገልኩ ያለሁት አንድ ቀን አባትሽ አግኝቶሽ ወደዚህ ይዞሽ እንደሚመጣ አውቅ ነበር። እስከዛሬ ላለፈብሽ ግፍና ስቃይ በጣም ይቅርታ ልጅ፣ እኔም ተቸግሬ ነው አለቻት። ዳጣ የሰማችውን ነገር ማመን አቃታት። አሁን ግን ለእኔ ስትይ እናትሽን የምትወጃት ከሆነ ወይም በነፃነት የምታገኛት ከሆነ ምንም ነገር እንዳትይ ጸጥ በይ፣ በማለትም ነገረቻት። ይህን ጊዜ ዳጣ ጸጉሬ እንደባብሽ በማለት እሰላም ታፋ ላይ ደፍት ብላ ተኛች። እጅግ በጣም ይገርማል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ዳጣ ቀጣይ ፓርቲ ይዘን መተናል። ዳጣ እናቷን አግኝታለች ማለት ነው። እንግዲህ ሰላም እዛ ቤት ሰራተኛው ነው የምታገለግለው ከዳጣ ጋር እንግዲህ እናቷ መሆኗን በእርግጠኝነት ለዳጣ አስረድታታለች አሁን አብዬ የምትባለዋ ለዳጣ ትልቅ ስቃይና መከራ ሆናባታለች። እናም ስትውጣ ስትገባ እየተንቀሳቀሰች እየተከታተለች ማሰቃየት ጀምራለች። እናም ወርቁን ደስ የሚለው ነገር ውሃ አጋልጣታለች። ውሃ ለናታንና እንዲሁም ለዳጣ ይህንን አብየ ኬስ አጊቸዋለሁኝ አይቸዋለሁ የማየን ሀብል በማለትም ነገረቻቸው። ይሄን ጊዜ በቃ በኔ ምክንያት ችግር እንድፈጠርና ቤቱ ድጋሜ እንድታመስ አልፈልግም። ዝምበል አብየ፣ ዝምበል ናታን፣ አለች ዳጣ። ናታን ግን የአብየ የአብየ ስራ ስለገባው ለአቶ ደረጀ ጠርቶ ነገረው። እናም በጣም ተገረመ። አቶ ደረጀም እንግዲህ አብየን ጠርቶ ወርቁን ዘግዝካ እንድታወጣ አስገደዳት። በጣም ኬክ ከመውደዷ ብዛት እውነት እንድነግራችሁ ከፈለጋችሁ ኬኩን ጋብዙ በማለት ውሃ አነገረቻቸው። ችግር የለውም እውነት ካየ ስሏትም እንዲሁም ናታን ውሃ እንደማተዋሽና እርግጠኛ ሆና እንደምታወራ ነገራት ለዳጣ። ዳጣ በሰዓቱ አላመነችም ነበረ፣ ግን ናታን የአብዬን ስራ ስለሚያውቅ እዩልሽ ዳጣ እዛ ቤት እንድትቆይ ስላልፈለገች አሁን ይህንን አንቺን የማስወጫ ምክንያት መስሏት ወርቁን ደብቀው ነው የሚሆነው ሲላትም ዳጣ እባክህን ተወኝ ደግሞ በእኔ ምክንያት ሌላ ችግር እንድፈጠር አልፈልግም አለችው። ከዛ እርሱም ዝም አለ። አባባ ዝም ሊልሽ ይመስልሻል አባዬ አላት። እንዴ አባትህ አይደል? ለምንድን ነው አንተ አባዬ የምትለው አለችው ውሃ። ከዛም ቀጠለና እውነት ይሄ ሰው እውነት የሰው አባትሽ ማለት አባዬ ጎዳና ጌቶች ነው አላት። አዎ ስለ እሱ ካወራን ብዙ እናዋራለን አለች ዳጣም። አሁን ወይዘሮ ማርታ እንደ ነብር ሆና ዳጣ ላይ በጣም ብዙ ስቃይ እያደረሰች ትገኛለች። እናም ዳጣን ሴት ጣርጋ ይዛ አንቺ ሌባ፣ ዱርዬ ወርቄን አንጭ በማለትም እያሰቃየቻት ነበረ ጉሮሯን አንቃ ዳጣም ስለ ምንድን ነው የምታወሩት? ብትልም ልትለቃት አልቻለችም። ለብዙ ሰዓታት ዳጣን ጉሮሮዋን አንቃ እያሰቃየቻት ነበረ። በስተ መጨረሻም እንግዲህ ደረጀ አስለቀቃት። አሁን ሰላምና ዳጣ እናትና ልጅ መሆናቸውን ዳጣ አምና ተቀበለች። እናቷን ጥምጥም አድርጋ ይዛ አቅፋ ማንባት ጀመረች። ዳጣ አሁን ከጎኔ ሰው አለ እያለችም መደሰ ጀመረች ። ልጄ እኔ እናንቺ ምንም አይነት ነገር እንደተፈጠረ እንዳታሳውቂ፣ እኔ እናንቺ በቃ እንደማንኛውም ሰው ሰራተኛ ሁኜ እንዳገኘሽኝ አይነት አድርጊ። ስለዚህ የእናትና የልጅ አክት እንዳታረጊ አለቻት። ዳጣም እሽማዬ ለእኔ ብለሽ እንደተሰቃየሽ ገብቶኛል በማለትም ከእናቷ ጋር ተስማማች። ሌላው በጣም በሚገርመው ሁኔታ ዳጣ ላይ የጫነችው ወርቅ ወስዳ ላይ ዘርፋ ላይ በመባል ውሎ ሳያድር አብዬ ወንጀሏ ይፋ ወጥቶ አባቷ ሁሉንም ነገር አይቶ ዘከዘከባት። ዳጣን ግን እባዶ ክላስ ወስዶ ሲጠይቃት ዳጣም ከልቧ አለቀሰች። አዎ ዱርዬ ነበርኩ ስልክ ሁሉ ሰርቅ ነበር፣ ምክንያቱም የምበላው ስለማጣ፣ በዛ በሰረኩት ሰርቄ በልቻ ድር ነበር። አሁን ግን እነ ብሩኬን ካገኛቸው በኋላ አንድ ቀንም ስለ ስርቆት አስቤም አላውቅም። ምክንያቱም እኔ አሁን ሆዴን እየሞላውኝ እየበላው አድራለሁ። በዛን ሰዓት ማንም የሚረዳኝ ወይም ራበሽ ወይ ጠማሽ የሚለይ ሰው ስለሌለ በጣም በሚያሳዝን ሁኔታ በራብ ስለምሰቃይ እሰርቅ ነበር። አሁን ግን እፊት ቢጠበስም አላደርገውም በዛ ላይ ደግሞ ምርጥ እህቶቼን አገኘው ብዬ ሳልጨርስ በፍጹም! እንዴት እንደዚህ ያደርጋለሁ? አንተ ልብህ ምን ይላል? የሰረኩ ይመስልሃል? አለችው። አላቅም ልጄ፣ እኔ እና ማርታ ላይ አትፍረጅብን። ምክንያቱም እስከ ዛሬ ምንም ጠፍቶ አያቅም። ሰላምም ሰላም ናት። አንቺ ማነች? በቃ ልጆችም ልጆቼ ናቸው። ናታንም እንደዛው አላት። ምን ልጄ ነው ያልከኝ? አለችው። ከዛም ተገረመች። አባዬ የእውነቴን ነው እምልህ ምርጥ እህቶች አግኝቻለሁ አንተን የመሰለ አባት አግኝቻለሁ አለችው። ማርታም ላይ አትፍረጅባት ምክንያቱም ከዚህ በፊት እንደዛ አይነት ነገር ተፈጥሮ ስለማይታወቅ አላት። አልፈርድም፣ ግን ደግሞ እመነኝ አልወሰድኩትም አለች። እንግዲህ ሰራተኛዋ ሰላምም፣ ዳጣዬ እውነት ገንዘቡን ወስደሸዋል ወርቁን፣ አለቻት። እኔ ይህ ሁላ ብር ወርቅ በወስድ ዝም ልሰራ መጣለሁ? አለች ታዲያ ይውልሽ እኔ አልወሰድኩም እውነት ስትልም አብዬ ጋር ተጣልታችኋል እንዴ? ዝም ብላ ነው የምጠምደኝ፣ ዝም ብላ ነው የምትከታተለኝ በቃ አለቻት። በናታን አትደራደርም ተናታን ራቂ ልጄ አለች አለች። አሁን ሰላምም በናታን በኩል እሷን ለማባረር እንደፈለገች ነቅታ በቃች፣ አብሸሬ ብላ ጥላ ተነሳች። አሁን እንግዲህ ደረጀ አብዬን በመጥራት ክላሷ ቁጭ ብሎ ፖርሳውን አውጥቶ ጠበቃት እና እሷም አባዬ እያለች በሩን ከፍታ ስትመጣ ደነገጠች። በሩን ዝጊውና ነኝ አላት። ምንድን ነው አባዬ አለችው። ነይ ፖርሳውን ክፈች ሲላትም ደንግጣ ቀረች። ነይ ክፈች እያልኩሽ እኮ ነው ምን አላት። ክሰሽ ከፍተዋለሁ አለች። ነይ ክፈቺ በማለትም አፍጥጦ መጮህ ጀመረ። እሷ ላይ ግን ደግሞ አይኑን እንዲገልጥ ያደረገው ናታን ነው። ናታን አባዬ እኔ ካንተ ባላውቅም ውሃ እንደማታዋሽ ወይም ደሞ ለምስክርነት ባት በቃም አታዋሽም እና አሁን እንትኑን ጌጣጌጡን የወሰደችው ወይም ደሞ ኪሷ ጨምራ ያየቻት አብዬን ነው። ስለዚህ ቀስ ብለ ጠይቃት አለ። ምን ሊያደረግላት ምን ልሰራ ሲልም እሱን እንግዲህ አላውቅም። ለክፋት አደረገችው ብዬ አላስብም አለ። ከዛም ደረጀ ወይ አብዬ ወይ አብዬ እያለ እየተናደደ ገብቶ እንግዲህ ያንን ወርቅ ዘግዝኳ ወጣው። ወይዘሮ ማርታን አብዬ አሳምናት ነበረ። አሁን ደግሞ ናታን አባት የሆነ አሳመነ። በጣም በሚገርም ሁኔታ ያ ሁሉ ገንዘብ ወስጄ እዚህ ቤት ተመልሻል መጣም ያለችው ዳጣ አሁን እውነቷ ፊት ለፊት ወጣላት። ወይዘሮ ማርታ የልጇን ጉር ስትሰማ ምን ትላለች? ልጇ እንደዛ እንዳደረገች እውነት ዳጣን ይቅርታ አድርግልኝ ትላለች። በእርግጥ ደረጀን ይች ልጅ ማናት ምንድናት? ስትለውን በጥያቄ አፋጠጠችው። ወይስ የማላቀው ነገር አለ? ስትልም አንቺ የማታቂውና የማታምኒው ነገር የለም፣ ሁሉም ነገር ታቂዋለሽ እና ከየትን የመጣቸው? ስትለው የጓደኛ ልጅ ናት አላት። የጓደኛ ልጅ የትኛው? እባክህ እኔ የማላቀው ስትለው የጓደኛውን ስም ጠርቶ ነገራት። እና ምን የማንንም ድቃላ ማሳዳጊ ነኝ ስትልም እባክሽን ይች ልጅ አደራዬ ናት። ስለዚህ ወርቁንም ከወሰደች ቀስ ብዬ ቃል እገባልሻለሁ እንዴት እንደማመጣው ስለዚህ እባክሽን ሲልም ለፖሊስ መሰጠት አለባት ብላ ደመደበች። እርሱም ደግሞ በፍጹም እንደዛ አይሆንም፣ አደራዬን እንድበላ አታደርግኝም። በማለትም በጥያቄ አሳበዳት እና ሲሆንና ማርታ እንግዲህ ወዳ ሳይሆን በግዷ ባሏን ማመን ትወዳለች እና አመነችው። እውነትም ቃል እንደገባላት አሁን ወርቅን ተየትም ብሎ ተየትም አምጥቶ ከገዛ ልጇ ሊሰጣት ነው። ሌላው ይህንን ወርቅ እሷ ወስዳ ሳታመጣ ከቀረች ለፖሊስ እጇን አንጠልጥዬ እሰጣታለሁ እኔው ራሴ ብሏት ነበረ። እናም ቃልም ገብቶላን ነበር እጇን መጥቶ አሁን ግን ወርቁ የማይጠበቅ ልጃቸው አብዬ እጅ ውስጥ በመገኘቱ ሁላቸውም ልባቸው ተሰብሯል። በእርግጥ እናቲቱ ማርታ ታውቃለች፣ ምክንያቱም እሷን ለማስወጣት የምታደርገው ጥረትም እንደሆነ፣ እንዲሁም ደግሞ ከናታን እንድትርቅ እንደምትፈልግም በደንብ ታውቃለች። አሁን በናታን እየተንጨረጨረች ያለችው አብዬ ጉዷ ፈልቷል፣ ግን ወደፊት ጦርነቱ ይቀጥላል። ዳጣ አሁን ንጽህናዋን አረጋግጣለች፣ ግን ቢሆንም አሁን የአብዬን ተንኮል እምትችለው አይደለም። ውሃ ግን የመጨረሻ እውነትን ውሃ ናት። እውነቱን ፈልፍላ አውጥታ ዳጣን ከስርቆት ወይም ደግሞ ሌባነሽ ከመባል አትርፋታለች። እንዲሁም ናታን አሁን ለዳጣ ያለው ስሜት የተለየ ነው። እናም ልሽ ናታንን ወደሽው ከሆነ ችግር የለውም። እኔ ወንዶችን የምቀርበው በወንድምነት እንጂ በሌላ ነገር በፍቅረኛ ምናምን አይቻቸው አላውቅም። ፉንቃ ካለብሽ ተፍተፍ ብዬ አሳምንልሻለሁ አለው አለቻት ዳጣ ብዬን እኔ ምን አባሾኔ ነው ላሷነሸ ነው አንቺም ታሳምኝል በማለትም ጨዋችባት። ሌላው ነገር እንግዲህ አብዬና እንደውም ደግሞ የዳጣ ልብስ አንድ ጋር ነበረ እናም ሰላም ሳሎን ቁጭ ብላ፣ ሰላም ሳሎን እያጠዳችው እያለች አንቺ ማንን ልብስ ጋር ነው ልብሴን የደበለቅሹ? በጣም አበዛሸው። እሺ እች ቆሻሻ ምን አይነት በሽታ እንዳለባት አላቅም። ማለት ቻናሉ ሰብስክራይብ እያረግ